ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዙት ይበልልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ይህ የሀገሬ አካዳሚ የዩትዩብ ቻናል ነው። በዚህ ቻናላችን ላይ መሰረታዊ አማርኛ ትምህርቶችን፣ እንዲሁም የእንግሊዘኛ እና የሂሳብ ትምህርቶችን የምንማማርበትና የምናስተምርበት ቻናል ነው። ስለዚህ እነዚህን ትምህርቶች መማር የምትፈልጉ በሙሉ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በግል መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም በዋትሳፕ ይደውሉልን። እርሶ በተመቸት ሰዓት እና ቀን እናስተምሮታለን። በዛሬ ቪዲዮ በክፍል ሁለት የሂሳብ ቁጥሮችን ከአስራ አንድ እስከ ሀያ ያሉትን የሂሳብ ቁጥሮች እንዴት እንደሚነበቡ በእንግሊዝኛና በአማርኛ እንዴት እንደሚጻፉ ይዤላችሁ መጥቻለሁ። እርስዎም እስከ ቪዲዮ መጨረሻ አብራችሁ እንድትማሩ ለማሳሰብ እንወዳለን። ሁሌ እንደምንለው ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳይረሳ። የእናንተ ላይክ ማድረግ እኛ ቪዲዮዎችን ቶሎ ቶሎ እንድንሰራ ያበረታታናል እና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቀጥታ ወደ ትምህርቱ እንገባለን። አንድና አንድ አንድ ላይ ሲሆኑ አስራ አንድ። አ ስ ራ አ ን ድ አስራ አንድ። በእንግሊዘኛው ደግሞ ሲነበብ ኤለቨን። ኢኤል ኢ ቪ ኢ ኤን ኤለቨን በቀጣይ ደግሞ አንድና ሁለት አንድ ላይ ሲሆኑ አስራ ሁለት ሲጻፍ፣ አ ስራ ሁለት አስራ ሁለት በአማርኛ ሲነበብ። በእንግሊዘኛ ሲነበብ ደግሞ ትዌልቭ ቲ ደብሊው ኢ ኤል ቪ ኢ ትወልቭ በቀጣይ ደግሞ አስራ ሶስት አንድ እና ሶስት አንድ ላይ ሲሆን አስራ ሶስት አ ስ ራ ሶ ስ ት አስራ ሶስት በእንግሊዘኛ ሲነበብ ደግሞ ሰርቲን ቲ ኤች አይ አር ቲ ኢ ኢ ኤን 13 በቀጣይ ደግሞ አስራ አራትን ስንመለከት አንድና አራት አስራ አራት ይላል ሲባል በአማርኛ ሲነበብ ፊደሎቹ ደግሞ ሲጻፉ አ ስ ራ አ ራ ት አስራ አራት በእንግሊዘኛ ሲነበብ ደግሞ ፎርቲን ኤፍ ኦ ዩ አር ቲ ኢ ኢ ኤን ፎርቲን። በቀጣይ ደግሞ አንድ አንድና አምስት አንድ ላይ ሲሆኑ አስራ አምስት አ ስራ አምስት በአማርኛ ሲነበብ በእንግሊዘኛ ሲነበብ ደግሞ ፊፍቲን ኤፍ አይ ኤፍ ቲ ኢ ኢ ኤን ፊፍቲን በቀጣይ ደግሞ አንድና ስድስት አንድ ላይ ሲሆኑ በአማርኛ ሲነበብ አስራ ስድስት አ ስ ራ ስ ድ ስ ት አስራ ስድስት በእንግሊዘኛ ሲነበብ ደግሞ ሲክስቲን ኤስ አይ ኤክስ ቲ ኢ ኢ ኤን ሲክስቲ። አንድና ሰባት አንድ ላይ ሲሆኑ ደግሞ በአማርኛ ሲነበብ አስራ ሰባት አ ስራ ሰባት በእንግሊዘኛ ሲነበብ ደግሞ ሰቨንቲን ኤስ ኢ ቪ ኢ ኤን ቲ ኢ ኢ ኤን ሰቨንቲን አንድና ስምንት አንድ ላይ ሲሆኑ በአማረኛ ሲነበብ አስራ ስምንት አ ስራ ስምንት አስራ ስምንት በእንግሊዘኛ ሲነበቡ ደግሞ ኤቲን ኢ አይ ጂ ኤች ቲ ኢ ኢኤን ኤይቲን አንድና ዘጠኝ አንድ ላይ ሲሆኑ በአማርኛ ሲነበብ አስራ ዘጠኝ አስራ ዘጠኝ አስራዘጠኝ በእንግሊዘኛ ሲነበቡ ደግሞ ናይንቲን ኤን አይ ኤን ኢ ቲ ኢ ኢ ኤን ናይንቲን። በመጨረሻ ደግሞ የምንመለከተው በዛሬው ቪዲዮ ሁለት እና ዜሮ አንድ ላይ ሲሆኑ በአማርኛ ሲነበብ ሀያ ሲጻፍ ደግሞ ሀያ በእንግሊዘኛ ደግሞ ሲጻፍ ትዌንቲ ቲ ደብሊው ኢ ኤን ቲ ዋይ 20 ስንማር አስተውላችሁ ከሆነ ከአስራ አንድ እስከ 19 ያሉት ቁጥሮች ሲነበቡ በአማርኛ አስራ አስራ እያለ ይቀጥልና ና ከጎናቸው አንድ፣ ሁለት፣ ሶስት፣ አራት እያለ እስከ ዘጠኝ፣ አስራ አንድ፣ አስራ ሁለት፣ አስራ ሶስት፣ አስራ አራት፣ አስራ አምስት፣ አስራ ስድስት፣ አስራ ሰባት፣ አስራ ስምንት፣ አስራ ዘጠኝ አስራ እያለ ይቀጥልና በክፍል አንድ የተማርናቸውን ከአንድ እስከ ዘጠኝ ያሉትን ፊደሎች እየወሰደ ይጀምራል። አስራ አንድ ይላል፣ አንድና አንድ ሲሆኑ፣ አንድና ሁለት ሲሆኑ አስራ ሁለት ይላል ማለት ነው። እንደዚህ እየተባለ ነው የሚነበበው። በዛሬው ቪዲዮ በክፍል ሁለት የተማማርነው የሂሳብ ቁጥሮች ከአስራ አንድ እስከ ሀያ የተማማርነውን ይመስል ነበር። እርስዎም ባሉበት ሆነው በግል ወይም በቡድን መማር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቾት ሰዓት እናስተምሮታለን። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ልጆች ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።